እስራኤል እሸቱና ሀብታሙ ተከስተ የአራት ጨዋታ ቅጣት ላለፈባቸው የፋሲል ከነማው ተጫዋች ሀብታሙ ተከስተና የሀዋሳ ከተማው እስራኤል እሸቱ ክለቦቻቸው እርስ በርስ ባደረጓቸው የ31ኛ ሳምንት ጨዋታ የተጋጣሚ ቡድን ተጫዋቾችን በመማታታቸው በኢትዮጵያ ፕሪሚየር ሊግ የውድድር ደንብ ክፍል ሶስት ምዕራፍ ሶስት አንቀጽ 63 በተራ ቁጥር አንድና በተራ ቁጥር ሁለት መሰረት አራት ጨዋታ እንዲታገዱና ሶስት ሺህ ብር ተጨማሪ የገንዘብ ቅጣት እንዲቀጡ ተወስኖባቸዋል። የኢትዮጵያ ፕሪሚየር ሊግ ውድድርና ስነ ስርዓት ኮሚቴ ከዳኞችና ከግጥሚያ ታዛቢዎች እና ከሌሎች የቀረቡለትን ሪፖርቶች መርምሮ በስምንት ተጫዋቾችና በሶስት ክለቦች ላይ የዲስፕሊን ውሳኔዎችን ወስኗል። በሳምንቱ በዘጠኝ ጨዋታዎች በተለያዩ 18 ተጫዋቾች 18 ጎሎች ከመረብ ሲያርፉ 38 ቢጫ ካርዶችና ሁለት ቀይ ካርዶች በዳኙ ተመዘዋል። የሲዳማ ቡና ጊትጋትኩት፣ የአዳማ ከተማው ስንታየው መንግስቱ፣ የወላይታ ዲቻው የአሬር ዳርዛና የመቀሌ ሰባ አንደርታው ኪሩቤል ኃይሉ በአምስት ጨዋታዎች ላይ አምስት ቢጫ ካርድ ማየታቸውን ተከትለው በኢትዮጵያ እግር ኳስ ፌዴሬሽን ድስፕሊን መመሪያ ክፍል ሁለት ምዕራፍ ሁለት አንቀጽ ሰላሳ አምስት መሰረት አንድ ጨዋታ እንዲታገዱና የገንዘብ ቅጣት ብር አንድ ሺ አምስት መቶ እንዲቀጡ የውድድርና ስነ ስርዓት ኮሚቴው ሲወስንባቸው የቅዱስ ጊዮርጊስ ማኑኤል ኤርቦ በአስር ጨዋታዎች ላይ ቢጫ ካርድ በመመልከቱና የወላይታ ዲቻው ካርሎስ ዳምጠው በዘጠኝ ጨዋታዎች ቢጫ ካርድ ሲመለከት ተጫዋቾቹ ለፈጸሙት ጥፋት በኢትዮጵያ እግር ኳስ ፌዴሬሽን ድስፕሊን መመሪያ ክፍል ሁለት ምዕራፍ ሶስት አንቀጽ ሰላሳ አምስት ሰ መሠረት ሁለት ጨዋታ እንዲታገዱና በተጨማሪ የገንዘብ ቅጣት ሁለት ሺህ እንዲከፍሉ የውድድርና ሥነ ሥርዓት ኮሚሴው ወስኗል። በተጨማሪ ወላይታ ዲቻና ሐዋሳ ከተማ በአንድ ጨዋታ በርከት ያሉ ተጫዋቾቻቸው በርከት ያሉ ጥፋቶች በመስራታቸው በኢትዮጵያ እግር ኳስ ፌዴሬሽን የዲስፕሊን መመሪያ ክፍል ሶስት አንቀጽ ሰላሳ አምስት ሀ መሠረት የገንዘብ ቅጣት ብር አምስት ሺህ እንዲከፍሉ ሲወሰንባቸው ቅዱስ ጊዮርጊስ የቅድመ ጨዋታ ስብሰባ ወቅት የክለቡ ተወካዮች ባለመገኘታቸው በተመሳሳይ አምስት ሺህ ብር እንዲከፍል ተወስኖበታል። የኢትዮጵያ ፕሪምየር ሊግን ኢትዮጵያ መድን በ60 ነጥብ ሲመራ ኢትዮጵያ ቡና በ54 ነጥቦች ሲከተል፣ ባህርዳር ከተማ በ48 ሲዳማ ቡና በ46 ነጥብ ሶስተኛና አራተኛ ደረጃ ላይ ሲቀመጡ ውሏሏ አዲግራት ዩኒቨርሲቲ ገና ቀሪ ስድስት ጨዋታዎች እየቀሩ መውረዱ ሲረጋገጥ መቀለ ሰባ እንደርታ፣ አዳማ ከተማና ሱሁል ሽሬ በወራጅ ቀጠና ላይ የሚገኙ ቡድኖች ናቸው። ኮከብ ግባግቢነቱን የሐዋሳ ከተማው አሊ ሱሌማን በ14 ግቦች ሲመራ የፋሲል ከነማው ጌታነ ከበደ በ12 ይከተላል። የኢትዮጵያ ፕሪሚየር ሊግ ነገ በ32ተኛ ሳምንት ጨዋታዎች ዳግም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወደ ውድድር የሚመለስ ይሆናል።